ሰላም ዛሬ በአፍሪካ ቀንድ ጂኦፖለቲካ ውስጥ የተከሰተ ያለውን አንድ አስደናቂ ለውጥ በጥልቀት ለመመርመር ነው የተሰባሰብ ነው ከጥቂት ወራት በፊት አስታውስ እንደሆለ ኢትዮጵያ ከሶማሌላንድ ጋር በገባችው የወደብ ስምምነት ምክንያት ው በአለም አቀፍ ደረጃ ትልቅ ውግዘት ነበር የደረሰባት በጣም በጣም ጠንካራ ተቃውሞ ነበር አዎ ዛሬ ግን ዛሬ የምናየው ፍጹም የተለየ ምስል ነው የአሜሪካ፣ የፈረንሳይ እና የጣሊያን ከፍተኛ የጦር ጀነራሎች አዲስ አበባ ላይ ተገኝተው የኢትዮጵያን የባህር በር ፍላጎት የሚደግፉ ይመስላል። የሚደግፉ ብቻ ሳይሆን አስፈላጊነቱን ጭምር ነው የሚያሰምሩበት። በትክክል እና ጥያቄው በአጭር ጊዜ ውስጥ በእውነት ምን ተለወጠ? ይሄ ነው የዛሬው ጥልቅ ውይይታችን ተለቆ ይህ ድንገተኛ የሚመስል ለውጥ ከምን መነች? የምዕራባውያን ኃይላን አገራት ስሌት ለምን ተገለበጠ? ይህስ ለኤሪትራ እና ለመላው ቀጠና ምን አንድምታ አለው? እሺ እነዚህን ጥያቄዎች ለመመለስ ተለያዩ የሚዲያ ዘገባዎችና ያው የኤሪትራ መንግስት የሰጣቸውን ይፋዊ ምላሾች መሰረት አድርገን እንወያያለን። በጣም ጥሩ መነሻ ነው እና ያነሳሽው የሶማሌላንድ ጉዳይ ወሳኝ ነጥብ ነው። የሁኔታውን ድራማዊ ለውጥ ለመረዳት በወቅቱ የነበረውን ምላሽ ማስታወስ በጣም ያስፈልጋል። እስኪ እሱን ትንሽ እናብራራው። ኢትዮጵያ የሶማሌላንድን ወደብ በእውቅና ለመለወጥ ስምምነት ስታደርግ ከአፍሪካ ህብረት እስከ አውሮፓ ህብረት፣ ቻይና፣ አሜሪካ፣ ሁሉም ማለት ይቻላል ሁሉም በአንድ ድምፅ ነበር የተቃወሙት። በትክክል በጣም ጠንካራ ተቃውሞ ነበር። የሶማሊያን ሉዓላዊነት መዳፈር ነው የሚል አንድ ወጥ የሆነ ድምፅ ነበር። ለምን ድን ነበር ያ ሁሉ ተቃውሞ በወቅቱ የተነሳው? ነገር እኮ ምክንያቱ ግልጽ ይመስለኛል። የመገንጠል ጉዳይ በዓለም አቀፍ ግንኙነት ውስጥ እንደ እንትን እንደ ኤሌክትሪክ መስመር ነው። በጣም ስሱ እና አደገኛ አ ብዙ ሀገራትን በቀጥታ ይመለከታል። ልክ ነው። ብዙ ሀገራት የራሳቸው የውስጥ የመገንጠል ስጋቶች ስላሉባቸው እንዲህ አይነቱን አካሄድ እንደመርህ ይቃወማሉ። ለምሳሌ ቻይና የራሷ የታይዋን ጉዳይ ስላላት የማንኛውንም ሀገር መገንጠል በጽኑ ትቃወማለች። የአፍሪካ ህብረትም የራሱ መርሃ አለው አይደል? አዎ፣ የቀኝ ግዛት ድንበሮችን ላለመቀየር የቆየ መርሃ አለው። ስለዚህ የኢትዮጵያ እርምጃ እነዚህን ሁሉ ስሱ ነጥቦች በአንድ ጊዜ የነካ ነበር። እዚህ ጋር ነው እንግዲህ ነገሩ ግራ የሚያጋባው። ያ ሁሉ ተቃውሞ ከነበረ አሁን የአሰብን ወደብ ተመለከተ የምናየው ድጋፍ ከየት መጣ? ይህ ነው ዋናው ጥያቄ። የፈረንሳይ ጦር አዛዥ በግልጽ ኢትዮጵያ የባህር በር ያስፈልጋታል ሲሉ ተደምጠዋል። የአሜሪካ አምባሳደር ተመሳሳይ ሀሳብ አንጸባርቀዋል። ይህ ከውግዘት ወደ ድጋፍ የተደረገ ጉዞ የጂኦፖለቲካው የቼስ ሰሌዳ ሙሉ በሙሉ እንደተገለበጠ ነው የሚያሳየው። ሙሉ በሙሉ ታዲያ ሰሌዳውን የገለበተው ምንድን ነው ብለን ስንጠይቅ መልሱ ኢትዮጵያ ሳይሆን የቀይ ባህር የጸጥታ ሁኔታ ነው የሚሆነው። ቀይ ባህር ሁሌም ስትራቴጂካዊ ቦታ ነበረው። አሁን ግን ወደ እሳት የተለኮሰ የባሩድ መጋዘን ተቀይሯል። በቁጥር ደረጃ ምን ያህል ወሳኝ ነው? በየዓመቱ ከአንድ ትሪልየን ዶላር በላይ ዋጋ ያለው የዓለም ንግድ የሚተላለፈው በዚህ መስመር ነው። 1 ትሪሊዮን ዶላር? አዎ፣ ይህ ማለት ከዓለም ንግድ 12 በመቶ ገደማ የሚሆነው በዚህ ጠባብ የባህር በር ላይ ጥገኛ ነው ማለት ነው ስለዚህ የቀይ ባህር መዘጋት ማለት የዓለም ኢኮኖሚ ትንፋሽ ማጠር ማለት ነው በትክክል በጣም አንዱ ዘገባ በደንብ እንዳስቀመጠው የቀይ ባህር መዘጋት ማለት የመርከብ ጉዞ በአማካይ ከ10 እስከ 12 ቀናት እንዲራዘም ያደርጋል በአፍሪካ ዙሪያ መጓዝ ስለሚኖረባቸው ልክ ነው መርከቦች በአፍሪካ ኬፕ ጉድ ሆፕ በኩል ለመዞር ይገደዳሉ ይህ የነዳጆችን በከፍተኛ ሁኔታ ይጨምራል። የመዲን ዋስትናን ያነራል። የአቅርቦት ሰንሰለቱንም ያዛባ። በቃ ለአንድ ሀገር ሳይሆን ለመላው ዓለም የኢኮኖሚ ቀውስ ይፈጥራል። ይህ ብቻም አይደለም። ቀይ ባህር አፍሪካን፣ ኤዥያን እና አውሮፓን የሚያገናኝ ወሳኝ ኃይል ማስተላለፊያ መስመር ነው። ስለዚህ የቀይ ባህር መረጋጋት ለሁሉም ወሳኝ ነው እንበል። ነገር ግን አሁን ያለው ሁኔታ ፍጹም ተቃራኒ ነው። አካባቢው በተለያየ ችግሮች እየጣመሰ ነው። ፍጹም ችግሮቹ ከአንድ አቅጣጫ ብቻ የመጡ አይደለም። አፐርፌክት ስቶርም እንደሚባለው ነው። እስኪ እንዘርዝራቸው። እሺ፣ በአንድ በኩል በባብ አልመንዳብ አካባቢ የንግድ መርከቦች የሚያጠቁት የሁቲ አማጻን አሉ። አዎ፣ ይሄ ትልቅ ራስ ምታት ሆኗል። በሌላ በኩል በሶማሊያ ከመንግስት በላይ እየጠነከረ የመጣውና የቀጠናውን ሰላም አደጋ ላይ የጣለው አልሸባብ አለ። ሱዳንስ? ሱዳን ወደ ከፋ የእርስ በርስ ጦርነት ገብታለች። ይሁም የቀጠናውን አለመረጋጋት በጣም አባብሶታል። ከዚህ ሁሉ በላይ ደግሞ በተለያዩ ዘገባዎች እንደተጠቀሰው የአልቃይዳና የአይኤስ እንቅስቃሴዎች ከአካባቢው ቡድኖች ጋር አዲስ ትምረት የፈጠሩ መሆኑና በኢራን ይደገፋሉ የሚለው ስጋት። በትክክል ያ ስጋት ምዕራባውያንን በእጅጉ አስደንግጧል። ይህ ሁሉ እየሆነ ያለው ደግሞ በባዶ ሜዳ ላይ አደንም የዓለም ሀያላን አገራት ፍክክርም ሌላኛው ገጽታ ነው። ሩሲያ፣ ቻይና በጣም ወሳኝ ነጥብ ነው። በተለይ ሩሲያን እንመልከት። ኔቶ የባልቲክን ባህር ከቆለፈባቸው የጥቁር ባህር መወጫቸው ደግሞ የጦርነት ቀጠና ከሆነባቸው ጊዜ ጀምሮ ሌላ አማራጭ ይፈልጋሉ። አዎ ሌሎች አማራጭ ሞቃት የባህር በሮችም በከፍተኛ ሁኔታ ይፈልጋሉ። ቀይ ባህር በዝርዝራቸው ላይ ቀዳሚ ነው። ስለዚህ ምዕራባውያን ሩሲያ በአካባቢው ውስጣንጃ በብሲይ እንደ ኢትዮጵያ ያሉ ታማኝ አጋሮችን ማግኘት ጉዳይ ድንገት አስቸኳይና ወሳኝ ይሆናል። እሺ ገባኝ። ስለዚህ ምዕራባውያን በቀይ ባህር ላይ የተደቀነውን አደጋ ተመልክቷል። አካባቢው ከቁጥጥር ውጪ ከመሆኑ በፊት አስተማማኝ የጸጥታ አጋር እንደሚያስፈልጋቸው ተረድቷል። እናም ፍለጋቸው ኢትዮጵያ ላይ ያረፈ ይመስላል ያረፍ ይመስላል። እዚህ ላይ ግን አንድ ወሳኝ ጥያቄ ይነሳ። ከጥቂት ዓመታት በፊት በትግራይ ጦርነት ወቅት ከነዚህ ሀገራት መካከል አንዳንዶቹ ኢትዮጵያን በጽኑ ይተቹ እና ማዕቀብ ይጥሉ አልነበርም? ይህንን ቅራኔ እንዴት ነው የምናየው? ይህ የውይይታችን እምብርት ነው። ጂኦፖለቲካዊ ጥቅም ከመርህ ይልቅ ቅድሚያ ሲያገኝ የምናየው ክስተት ነው። ፍላጎት ይቀድማል ማለት ነው በቃ ምዕራባውያን አሁን ያሉት በቀጠናው ላይ ባለው የእሳት ቃጠሎ ላይ ነው። የእሳቱን አደገኛነት ሲመለከቱ ከዚህ ቀደም ከነበራቸው የእሳት አጥፊ ጋር የነበራቸውን ቅራኔ ለጊዜው መርሳት መርጠዋል። ስሌቱ በጣም ቀጥተኛ ነው። እስኪ ስሌቱን እናብራራው። ለምን ኤርትራን እንደ ሀገር አላዩ? ጥሩ ጥያቄ ነው። በተለያዩ ዘገቦች ውስጥ እንደተገለጸው የኤርትራን መንግሥት ግጭት ላኪ ወይም ኮንፍሊክት ኤክስፖርተር እና ማይታመን አድርጎ ነው የሚመለከቱት። በምን ምክንያት? በሱዳን ጉዳይ ጣልቃ መግባቷ፣ ከሁቲዎች ጋር ያላት ተለዋዋጭ ግንኙነት፣ በተለይም ደግሞ ከኢራን ጋር ያላት ትስስር ለእስራኤል እና ለምዕራቡ ዓለም ትልቅ ስጋት ፈጥሯል ማለት ነው። በትክክል። ስለዚህ ኤርትራ የመፍትሄው አካል ሳትሆን የችግሩ አካል ተደርጋ ትታያለች። ስለዚህ በማስወገድ ሂደት ፕሮሰስ ኦፍ ኤሊሚኔሽን ኢትዮጵያ ብቸኛ አማራጭ ትሆናለች። በትክክል። ኢትዮጵያ በበኩሏ ሰላም ላኪ ፒስ ኤክስፖርተር ተደርጋ ትታያለች። በተለይ አልሸባብን በመዋጋት ያላት የረጅም ጊዜ ልምድና ታሪክ ትልቅ ዋጋ አለው። የሀገሪቱን መጠን እና የሰራዊቷን አቅም ቀለል አገለም በፍጹም። ከ120 ሚሊዮን በራይ ህዝብ ያላት በአፍሪካ ግዙፍ ሰራዊት ካላቸው ሀገራት አንዷ መሆኗ በቀላሉ የሚታይ አይደለም። የመራባውያን ስሌት ይሄ ነው። ኢትዮጵያ በቀይ ባህር ላይ የባህር በር በማግኘት የራሷን ጥቅም የምታስጠብቅ ከሆነ በተመሳሳይ ጊዜም እኛንም ጥቅም ታስጠብቅልናለች የሚል ነው። ልክ ብለሻል። የንግድና የኃይል ማስተላለፊያ መስመሮች ደህንነት ማለት ነው እና ይህ የበጎ አደራጎት ወይም የታሪክ ወዳጅነት ጉዳይ አይደለም። አይደለም፣ ቀዝቃዛ የጂኦፖለቲካ ስሌት ነው። አዎ ምዕራባውያን በቀይ ባህር ላይ የሚዛመጥ እሳት እያዩ ነው። ኢትዮጵያ ደግሞ በወታደራዊና በማረጋጋት አቅሟ ያንን እሳት ለማጥፋት ብቃት ያለው ብቸኛ ኃይል ሆና እየታየች ነው። ለዚህ አገልግሎቷ የምትጠይቀው ዋጋ የባህር በር ቁልፍ ነው። በቃ በጋራ ችግር ላይ የተመሰረተ የጥቅም ግንኙነት ነው። በጣም የሚገርመኝ ነገር ደግሞ ምዕራባውያን ስንል አንድ ወጥ እንዳልሆኑ ነው። ጣሊያን፣ ፈረንሳይና አሜሪካ እያንዳንዳቸው የራሳቸው የተለየ ጥቅም አላቸው። ነገር ግን መፍትሄያቸው አንድ ሆኗል። ጥሩ ሀሳብ ነው። እስኪ የሀገራቱን ዝርዝር ፍላጎቶች እንመልከት። ጣሊያንን እንውሰድ እሺ። ጣሊያን በኤርትራና በሶማሊያ የቀድሞ ቅኝ ገዢ እንደመሆኗ በቀጠናው ላይ ያላትን ታሪካዊ ተጽዕኖ ሁሌም ማስቀጠል ትፈልጋለች። አንዳንድ ተንታኞች ማሬኖስትሩም ወይም የእኛ ባህር ብሎ የሚጠሩት የሜዲትራንያን ፖሊሲ አላት። ከሊቢያ እስከ አፍሪካ ቀንድ ድረስ ያለውን አካባቢ ያጠቃልላል። ልክ ነው። አሁን ላይ በቀጠናው አለመረጋጋት ምክንያት ተጽዕኖዋ እየተሸረሸረ መጥቷል። ስለዚህ እንደ ኢትዮጵያ ካለ ሀያል ሀገር ጋር በመተባበር የጠፋ ተጽዕኖዋን ማስመለስ ትፈልጋለች። ፈረንሳይም ተመሳሳይ ታሪክ አላት። የፈረንሳይ ታሪክ ትንሽ የተለየ ነው። በምዕራብ አፍሪካ በተለይም በሳሄል ክልል ከሩሲያ ጋር በገባቸው ፉክክር ተጽዕኖዋ ክፉኛ ተመቷል። አዎ ከማሊ፣ ከኒጀር፣ ከማሊ፣ ቡርኪና ፋሶ፣ ኒጀር ተገፍታ ወጣለች። ይህ ለፈረንሳይ ትልቅ የውጭ ፖሊሲ ውድቀት ነው። ስለዚህ አሁን አዲስ ስትራቴጂ እየከተለች ነው። ይሁም ከቀድሞ ፈረንሳይኛ ተነጋጋሪ ቅኝ ግዛቶች ውጭ አዲስ አገሮች መፈለግ። አዎ እንደ ናይጄሪያና ኢትዮጵያ ካሉ ኃያል የአፍሪካ አገራት ጋር አዲስ ትምረት መፍጠር። ይህ ለፈረንሳይ በአፍሪካ ላይ አሁንም ጠቃሚ ተዋናይ መሆኗን የምታሳይበት መንገድ ነው። የአሜሪካን ሁኔታ ስንመለከት ደግሞ እዚህ ላይ ትልቅ የፖሊሲ ለውጥ እንዳለ ምንጮቹ ይጠቁማሉ። በተለይ የቀድሞ የህዳሴው ግድብ ፖሊሲያቸው በግብፅ መነጽር የሚታይ ነበረ የሚለው አገላለጽ በጣም አስገርሞኛል። ተንካራ አገላለጽ ነው፣ ግን እውነትነት አለው። ያ መነጽር አሁን ግን የተሰበረ ይመስላል። ለምን? ምክንያቱም የአሜሪካ ቀዳሚ ስጋት ተቀይሯል። ከዚህ በፊት ዋነኛ ትኩረታቸው የናይል ወንዝ ውሃ ክፍፍልና የግብፅን ስጋት ማስተናገድ ነበር። አሁን ግን ዋነኛ ስጋታቸው የቀይ ባህር ደህንነት፣ የንግድ መስመሮች ጠበቃ፣ ፀረ ሽብር ትግል፣ የኢራንና የሩሲያን ተጽዕኖ መግታት ሆነዋል። በዚህ አዲስ የስጋት ካርታ ላይ የኢትዮጵያ ፍላጎትና የአሜሪካ ፍላጎት በአንድ ነጥብ ላይ ተገናኝተዋል። እንዴት ኢትዮጵያ የባህር በር ለኢኮኖሚ ህልውና ወሳኝ ነው ስትል አሜሪካ ደግሞ የቀይ ባህር መረጋጋት ለዓለም አቀፍ ደህንነት ወሳኝ ነው ትላለች። ሁለቱ ፍላጎቶች በአንድ ላይ መፍትሄ አግኝተዋል እና የሁሉ የዲፕሎማሲና የፍላጎት መገጣጠም ወደ ተግባር ሲለወጥ ነው የምናየው። የጣሊያን ባህል ኃይል ከአዲሱ የኢትዮጵያ ባህር ኃይል ጋር ለመስራት ስምምነት ፈርመዋል። አዎ ያ በጣም ትልቁ እርምጃ ነው። የፈረንሳዩ ጦር አዛዥ ጀኔራል ፒየር ሺል ደግሞ አዲስ አበባ ላይ ሆነው ለጋዜጠኞች በሰጡት ምላሽ በቀጥታ ልጥቀስልህ፣ ኢትዮጵያ ግዙፍ ሀገር ናት፣ የዓለም አቀፍ የንግድ መስመር አካል መሆን አለባት፣ ፈረንሳይም ይህ በሰላማዊ ድርድር እንዲሳካ ትደግፋለች ብለዋል። ይህ በጣም ግልጽና ያልተለመደ መግለጫ ነው። በጣም ለዚህ ነው የኤርትራ መንግስት ምላሹ የድንጋጤና የማጣጣል ድብልቅ የሆነው። በትክክል የኤሪትራው የማስታወቂያ ሚኒስተር ያማነ ገብረመስቀል ጉብኝቶቹን ፕሮፖጋንዳና የኢትዮጵያ ወታደራዊ ጉብኝቶችን ለሌላ ዓላማ የማዋል ሙከራ ሲሉ አጣጥለዋታል። ነገር ግን የፈረንሳዩ ጄነራል የተናገሩት ነገር የኤሪትራን ክስ በቀጥታ ይቃረናል አይደል? እሳቸው በግልጽ እየተናገሩ ነው። ይቃረናል። እዚህ ላይ ነው የዲፕሎማሲ ቋንቋን በጥንቃቄ መመርመር የሚያስፈልገው። ምዕራባውያን በሰላምና በድርድር ይላሉ። ያ ቃል ምን ትርጉም አለው? በውጫዊ መልኩ ሰላማዊ ይመስላል። ነገር ግን ከጀርባው ያለው መልእክት በተለይም ወታደራዊ ጄኔራሎች ሲነገር በዳም የተለየ ትርጉም ይኖረዋል። ምንጮቹ ይህንን የሚተረጎሙት ለኤርትራ የተላከ ግልጽ መልእክት አድርጎ ነው። ምን የሚል ጠረጴዛ ላይ መጥታችሁ ከኢትዮጵያ ጋር ተደራደሩ፣ ለሁለታችሁም የሚጠቅም መፍትሄ ፈልጉ። ያ ካልሆነ እና ግተርነት ካሳያችሁ? እኛ የኢትዮጵያን እርምጃ በዝምታ ሊናልፍ እንችላለን የሚል አይነት ነው። በቃ በኤርትራ ላይ ከፍተኛ ጫና የፈጠሩ ነው። በጣም ታዲያ ይህ ሁሉ ምን ማለት ነው? የፍላጎቶች መገጣጠም እያየን ነው። የኢትዮጵያ የባህር በር ጥያቄ በአጋጣሚ ሆን በታሪክ ግድ በቀጠናው መረጋጋትን ከሚፈልጉ ምዕራባውያን ሀያላን ሀገራት የጸጥታ ፍላጎት ጋር በአንድ ጊዜ ተናቧል። በትክክል ኤርትራ ደግሞ ከጊዜ ወደ ጊዜ እየተገለለችና ባጣግኝ ውስጥ እየገባች ትገኛለች። የዲፕሎማሲው ቋንቋ ሰላምን የሚሰብክ ቢሆን፣ ወታደራዊ ስብሰባዎቹ ሌላ ነገር ይላሉ። አዎ፣ እነዚህ ተከታታይ ወታደራዊ ስብሰባዎችና ስምምነቶች ግን ጠንከር ያለ እርምጃን በጠረጴዛ ላይ እንዳለ በግልጽ ያመላክታሉ። ሁኔታው ከአሁን በኋላ የቀጠናው ጉዳይ ብቻ ሳይሆን የዓለም ኃያላን አገራት ቀጥተኛ ፍላጎት የተሳሰረበት ውስብስብ የጂኦፖለቲካ ፖለቲካ ከመር ሆኗል። እንግዲህ ውይይታችንን ስናጠቃልል ይህ በኢትዮጵያና በምዕራባውያን መካከል የተፈጠረው አዲስ ጥምረት በጋራ የጸጥታ ስጋቶች ላይ የተመሰረተ መሆኑን ከተመለከትናቸው ናቸው ምንቾች እንረዳለን። አዎ ዋናው መሰረቱ ያ ነው። ነገር ግን አንድ ለአድማቅ የሚታው ጥያቄ እናንሳ። በአፍሪካ ቀንድ ያለውን ውስብስብና ተለዋዋጭ የታሪክ ዳራ ስንመለከት ይህ በጋራ ጠላት ላይ የተገነባ ጥምረት ምን ያህል ዘላቂ ሊሆን ይችላል? በጣም ወሳኝ ጥያቄ ነው። ዛሬ የኃያላን አገራት ፍላጎት ከኢትዮጵያ ጋር ተሰልፏል። ነገ ቢቀየርስ ምን ሊከሰት ይችላል? ፍላጎቶች ቋሚ አይደሉም። በቀጠናው ሉዓላዊነት ላይስ ምን አይነት ያልታሰበ መዘዝ ሊያስከትል ይችላል? እነዚህ በቀጣይ ልንከታጥላቸው የሚገቡ ወሳኝ ጥያቄዎች ናቸው።